ኢራን የእስራኤል ስለላ ዋና ቢሮን መታው በማለትም ሞሳድ ድርጅትን መትቻለሁ በማለትም መግለጫ ሰጠች። የእስራኤል ሞሳድ ሞሳድ ለዓለም ራስ ምታት የሆነው በጣም ጠንካራና በጣም ድብቅ የስለላ ቡድን ነው። ለማመን በሚከብድ ሁኔታ በረቀቀ መንገድ እያንዳንዳቸው የሞሳድ አባላት ማንም አይደርስባቸውም። እስከ ዛሬም በዓለም ደረጃ በጣም ከፍተኛ ምስጢራዊ ቦታ ቢኖር አስቸጋሪና የእስራኤል ዋና ደህንነት ስፍራ እንደሆነ ጭምርም ነው። በተለይ አጎራባች ለሆኑት ለፊሊስጤማውያን ይሁን ለኢራን የመሳሰሉት ሀገራት። የሞሳድ ነገር በጣም አስገራሚና ለማመን የሚከብድ እንደሆነ እንዴት በዚህ ደረጃ ጥንካሬና እንዴት በዚህ ደረጃ ሀገር ወዳዶች እንደሆኑ ጀምረም ነው። የተለያዩ አለም ክፍል የሀገራቸውን ደህንነት በቀላሉ ሲያሳዩ ተስተውሏል። ግን እስራኤል እንዳት እንዳትወድም በዋናነት ከጦርነቱ ጀርባ ሚና እየተጫወተ ያለው ዋናው ሞሳድ የስለላ ቡድን ነው። ሞሳድ እያንዳንዱ ቦታ ለእስራኤል ደህንነት ስጋት የሆኑትን እያንዳንዱ አለም ክፍል መሪ መቀመጫ ጭምር መኝታው ቤት በኩል የቱጋ ማደሪያ የትኛው ጋ ነው አደጋ ጊዜ መውጫ እንደሆነም ጠንቅቆ የሚያቅ በጣም መስሎ የሚገባ እያንዳንዱ ቦታ ላይ ሞሳድ እንዳለ ጨምረም ነው በርካቶችም የገለጹ ያሉት። የሞሳድ አባላት እያንዳንዱ ሀገር ላይም ተመድቦ እንደሚሰሩ ጭምርም ለሀገራቸው ሉዓላዊነት በተለይ የሚፈታተኑት ስፍራዎችን እንደሚያዩና እንደሚከታተሉ ከዛም እርምጃ እንዲወሰድ የሚያደርጉትም ቁልፍ ሚና የሚጫወቱትም የእስራኤል ሞሳድ አባላቶች ናቸው። ሞሳድ የእስራኤል የዓለማችን ጠንካራው የስለላ ድርጅት እንደሆነም ነው የሚነገረው። ለማመን በሚከብድ ሁኔታ ሌላው ይቅርና ሐማስ የተደበቀበትን ዋሻን በማስመልከትም በጣም ጠንቅቆ የሚያቅ እንደሆነ ጭምርም ነው። ሞሳድ በጣም ከፍተኛ ያልተጠበቀ በጣም የሆነ ጊዜ ክስተቱ የተከሰተው ለመጀመሪያ ጊዜ እንዴት ችላለ በማለትም ነው በርካቶቹ የገለጹ ያሉት። ፍልስጤማውያን ወይም የሐማስ ታጣቂ ቡድን እስራኤል ላይ ጥቃት ሲያደርስ እንዴት ሞሳድ አልደረሰበትም በማለትም አነጋጋሪ መኮኑም የምታወስ ነው ታዲያስ። ዛሬ የተሰማው እንግዲህ ሰሞኑን ከባባዱ ውጊያዎች በኢራን እና በእስራኤል መካከል እየተካሄዱ ነው የሚገኙት። እስራኤል ብቻዋን ከአራት ሀገር ጋር እየተዋጋች ከአራት የሚበልጡ ሀገራት ከዚህ በፊት ከፊልስጤም ጋር ከዛም በመቀጠል ሊባኖስ፣ ሶሪያ አልፎም ደግሞ ኢራን፣ ሌላኛው ታሪክ ላይ ደግሞ እራቅም ጋር ከዚህ በፊት ስትዋጋ ነበር። ለዚህ ሁላ መንስኤ የሰው ዘር ጠልሳቱን እስራኤል ዋነኛው መንስኤ ለደህንነቷ ስጋት የሆኑት አሸባሪዎች መደበቂያ እንደሆኑና በተለይ ደግሞ የኢራኑ ኒውክሌር ማበልጸጊያን በማስመልከት አቁም ስትባል አላቆምም በማለት የኢራኑ መሪ ለውጡን ይዞ መጣው እስራኤል ላይ ከፍተኛ ጥላቻ ስላለው በተለይ እስራኤልንና አሜሪካን በአፍታ ማጥፋት እንደማይጠሉ ጭምርም ነው የወጡት መረጃዎች የሚያሳዩት። ኒውክሌር ደግሞ ለዓለም ደህንነት ከፍተኛ ስጋትና ዓለምን ባንዴ የማጥፋት አቅሙ ከፍተኛ እንደሆነ ጭምር ነው። ለዚህም ነው ከፍተኛ ችግር እንዳይፈጠር እስራኤልም ከአንድም ሁለትም በተደጋጋሚ ለብዙ አመታት ያን ነገሮቿን ኢራን እንድታቆም በሁሉ ነገር በማዕቀብም በሁሉ ነገር ለማዳከም ተሞክሮ ነበር፣ ግን አልተሳካላቸውም። በስተ መጨረሻ ግን እስራኤል እርምጃ መውሰድ ጀመረች። የመጀመሪያ ዙር እርምጃ ላይ የኢራን ፕሬዝዳንት መገደሉ የሚታወስ ነው። በዚህ ሁላ ግድያ ዙሪያ ሞሳድ እጅግ የጎላ ምን ያህል ጠንካራና አንዳንዴ ሞሳድ መንፈስ ነው በማለትም ነው የሚከራከሩት። ምክንያቱም እንዴት ፕሬዚዳንቱ የሚቀመጡበትን ሄሊኮፕተር ድረስ ያጠናሉ፣ እንዴት እንከሰከስ ያደርጋሉ በማለትም በርካቶቹም የተወዛገቡበት እጅግ ፈታኙ ነው። ኢራን በጣም የሰለጠነችና በጣም ዘመናዊ ትምህርት በሳይንቲስት ዙሪያ ጭንቅላታቸው የማሰብ አቅማቸው ከፍተኛ ቢሆኑም ይህን የሞሳድ ቡድን አባላት ሊደርሱባቸው እንዳልቻሉ ጭምርም ነው ሌላው ይቅርና የኒውክሌር ሳይንቲስትማን ኒውክሌር አዛዥ ማን ማን፣ ምን እንደሆነ፣ ምን እንደምሰሩ የቱ ጋር እንዳለ አጠቃላይ ጥናት የሚያደርገው የሞሳድ ቡድን ለሌሎች ዓለም ክፍልም በጣም ከፍተኛና ና ፈታኝ እንደሆነ ጭምርም ነው። ኢራን በጣም ጠንቃቃና ዘመናዊ ሀገር ነች፣ ግን የእስራኤል ሞሳድ ቡድንን መድረስ እንዳልቻለች ጭምርም ነው። ዛሬ እንግዲህ ኢራን እየገለጸች ያለችው በዚሁ በሰሞኑን በተከፈተው ውጊያ በሁለቱ መካከል ከፍተኛ ውድመት እየተካሄደ ነው፣ ግን በብዛት ከፍተኛ ውድመቶችን፣ እልቂቶች እየተስተናገዱ ያሉት በኢራን መዲኖች ላይ ነው። ኢራንም መንግስትም አጠቃላይ እንግዲህ ሰላም ንግግሩን ድርድር ዙሪያ እወያያለሁ፣ እነጋገራለሁ ማለታቸው የሚታወስ ሆኖ ሳለ ዛሬ የተሰማው የሞሳድን ዋና ቢሮ እስራኤል ላይ መትቻለሁ በማለትም ነው ኢራን መግለጫ የሰጠችው እንግዲህ ሞሳድ ዋና ማሰልጠኛውን አጠቃላይ የምነጋገሩበት የእስራኤል ስለላ ቡድን አባላቶች የሚገኙበት ምናልባት ያ ቢሮ ይሁን ወይ? ስላዮቹ እዛ ናቸው መገኛቸው ወይስ የት ነው ነው በርካቶቹም የገለጹ ያሉት። እስራኤል በጣም ድብቅ የሆነች ሀገርና በጣም አስቸጋሪ ነች። እንዲሁ በቀላሉም የስለላ ቢሮን ፍለፊት የምታደርግም አይመስልም። ለስም ምናልባት ቢሮውን ልታስቀምጥ እንደምትችል ጀምርም ነው በርካቶች የገለጹ ያሉት። ምክንያቱም ሰላዮች ማንነታቸው እንዳይታወቅ ነው። የስለላ ቢሮ ተብሎ እንዴት በግልጽ ራሱ ሰላዮች መጥቶ የምሰበሰቡበት ስፍራ ይሆን ለምሳሌ አውቁ ነገሮችን ስውር ለማድረግ የተከደበት ቦታ እንደሆነም ነው በርካቶቹ እየገለጹ ያሉት። ኢራን እንግዲህ የሞሳድን ቢሮ መትቻለው በማለትም ነው የገለጸችው። አጠቃላይ እንግዲህ ያን በማስመልከት አሁንም እየተካሄዱ ያሉት ጦርነቶች በርካታ የዓለም ክፍል ሰዎች ሰላም ጥሪ ያቀረቡ ይገኛሉ። ይህ ጦርነት ማብቃት አለበት ማቆም አለበት በማለት በርካቶች እየገለጹ ያሉት እስራኤል ደግሞ ይህ ኒውክለር ቦታን ለደህንነት ያስጊ የሆነውን ቦታ አንድ በአንድ ለቃቅሜ ካልጨረስኩ አለመለስም በማለት ቆርጣ እንደተነሳች ጀምረም ነው የኢራን እጣ ፈንታ ምን ይሆን እንደ ራቅ ይሁን ወይስ ምንድነው በማለት በርካቶቹም እየገለጹ ያሉት የኢራን እጣ ፈንታ በጣም ከባድ ነገር እንደሚገጥማት ጀምረም አሁንም ደግሞ እየተካሄዱ ባሉት ጦርነቶችም የቴህራን መዲናዎችን ለቆ እየወጡ እንደሚገኙ ጨምረም ነው በአሁኑ ሰዓት በርካታ ቁጥር ያላቸው እልቂት እየተፈጸመ እንደሆነ ጀምረም ነው እስራኤል ጸቧ ከንጹሐን ጋር ሳይሆን እንደዚህ አይነት አሸባሪ ድርጊቶችን ለማድረግ እስራኤልን ለማጥፋት የሚያደርጉት አካላትን በማለትም ነው። ራን እንግዲህ ኒውክሌር ብታበለጽግ እስራኤልን እንደማትለቃት የታወቀ ነው። ለዛም ነው ዋነኛው የጦርነቱ መነሻ መንስሆን በማለት በርካቶቹም የገለጹ ናቸው። በዚሁ በጦርነቱ እነዚህ በአየር እየተዋጉና የሚገኙ ጭምር ነ መሬት ላይ ለመገናኘት በጣም አስቸጋሪ ነው። በመካከላቸው ሶሪያና ሊባኖስ ሌሎች ሀገራትም አሉ ጎን ላይ መገናኘት እንደማይችሉ ጭምርም ነው። እንግዲህ ያላቸው አማራጭ በአየር ውጊያ እንደሚገኝ ጭምርም ነው። አጠቃላይ በባይር ኃይልም መገናኘትም እንደማይችሉ ጭምርም ነው። ያለው አማራጭ የአየር ውጊያ እንደሆነና ባየሩ ውጊያ እንግዲህ ኢራን በርካታ ምሳይሎችን ወደ እስራኤል ስታስወነጭፍ እስራኤል ደግሞ የአየር ደብደባዎችን ሳኤሎችን አጠቃላይ ተጠቅማ ዋና ዋና ቦታዎችን እያወደመች እንደምትገኝ ጨምረም ነው። ጦርነቱን በማስመልከት በርካታ ቁጥር ያላቸው የዓለም ዝነኛ ሰዎችም እንዲቆም ሰላም እንዲወርድም የተቻላቸውን ሁሉ እያደረጉ እንደሚገኙ ጨምረም ነው። እንግዲህ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ነው እንግዲህ የጥንቃቄ መልእክት በማለትም የቴህራን ነዋሪዎች ለቆ እንዲወጡ ምክንያቱም ቴህራን እንግዲህ እጣ ፈንታዋ በጣም ከባድ ነገር እንደ ሶሪያ ደማ ማስኮ እንዳይሆነ በማለት ነው። በርካቶቹም የገለጹ ያሉት በርካቶቹ ወድሞታል። በርካቶ ከተሞች በጣም በአለም ደረጃ በጦርነት ምክንያት የተነሳ በርካታ ከተሞች ሲወድሙ ተስተውሏል። እንግዲህ የቴራንም እጣፈንታ እንደዛ ይሁን በማለትም ነው በርካቶቹ ሀሳባቸውን እየገለጹ እንደሚገኙ ጭምርም ነው። በዚህ ጦርነት እንግዲህ ከፍተኛ ውጊያ እየተካሄደ ነው። ለዚህም ነው ያሉት መረጃዎችን በማስመልከት ለእናንተ ይዘንላችሁ የመጣ ነው። ለሰው ልጅ ለማንኛውም ለሰው ልጅ ጦርነት እንደማስፈልግ ጭምረም ሰላም ነው የሚያስፈልገው ሰላም ለአለማችን በማለትም ነው በርካቶቹ እየገለጹ እንደሚ የሚገኙ ጭምርም የአደባባይ መረጃዎችን በማስመልከትም ነው ለእናንተ ይዘንላችሁ መጣነው። እጅግ አሳዛኝም ውጊያ ለሰው ልጅ በማንኛውም በምንም አይነት ሁኔታ ውስጥ ለሰው ልጅ ውጊያ እንደማያስፈልግ ጭምርም ነው በርካቶቹም ሀሳባቸውን እየገለጹ ያሉት። እስካሁን ድረስ እንግዲህ አብሬያቸው ቆየሁት። ሚኪነኝ ከሚኪታ ቡርም ፎለዚ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆነ ይህንን ቪዲዮ ላይክ፣ ሸር ና ኮመንት በማድረግም ላልሰሙት እንድዳረስ ያድርጉ። ለሰዓታት ያሉኝ መረጃዎች ይህን ይመስላሉ። በወቅታዊ ና አጭር መረጃ እስከምንገናኝ ድረስ በያላችሁበት ለም ክፍል ሰላም ያቆያችሁን።